ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የሚያስቀድምላችሁ በአማራ ክልል እየተደረገ ባለው ጦርነት መከላከያ በየወረዳው ሁልጊዜ አይኖርም። መስራት ያለባችሁን ነገር ቶሎ ስሩ ስሉ ተደምጧል። ይሄንን መልዕክት ያስተላለፉት ሜጀር ጀነራል ሻምበል ፈረደ ናቸው። ይሄንን እንግዲህ ዱስኩር ያሰሙት በሰሜኑ ጦርነትም ወቅትም ሰራዊቱን ሲዋጋ የነበረው ሰራዊቱን ሲወጋ የነበረው ሌባና ሽፍታ ነው ብለውታል። እንግዲህ አድማጮቻችን፣ ተመልካቾቻችን አንዳንድ የሕዝብ ስብሰባዎች ላይ በመገኘት አንዳንድ ፕሮፓጋንዳዎችን ካድሬዎችም፣ ወታደራዊ አመራር ወይም ጀነራሎችም እያሰሙ ነው የሚገኙት። በሰሜኑ ጦርነት ወቅት ወይም ደግሞ ህወሓት አማራ ክልልም በወረረበት እና ኢትዮጵያን ሲኦልም ገብተን እናጠፋለን ብለው ዘመቻ በከፈቱበት ሰዓት ፋኖ ከመከላከያ ጋር ሆኖ በርካታ ድሎችን ሲያስመዘግብ ነበር። በላጎ ምሽግ ላይም የተደረጉ ድሎች ቀጥታ አንዳንድ ቦታዎችን መስዋዕትነት ከፍሎ ሲያስለቅቁ የነበሩ ፋኖዎች ሆኖ ሳለ ፋኖ የዛን ሰዓትን መከላከያ ላይ እየተኮሰ ነበር በማለት ህዝብን በተሳሳተ አጀንዳና መረጃ ለመሸወድ የሄዱበት አካሄድ በጣም አስገራሚ ሆኗል። በሌላ መረጃ የሱዳን ፈጥኖ ደራሽ መሪ የነበረው ጀነራል መሐመድ ሀምዳን ዳጋሎ በኤርትራ ላይ እርምጃ እንወስዳለን ብሏል። ይህ ፈጥኖ ደራሽ እንግዲህ በእምሬትና በአብይ አህመድ ይደገፋሉ ተብሎ ሲታሙ ነበር። አሁን እንግዲህ መሸነፋቸውን እየተረጋገጠ ሲመጣ አብይ አህመድም ዲፕሎማቶችን እንግዲህ ዲፕሎማሲን ለማሻሻል የልዑካን ቡድን አድርጎ ወደ ፖርት ሱዳን መላኩ የሚታወስ ጉዳይ ነው። ፈጥኖ ደራሹ እንግዲህ የግብፅ አውሮፕላኖች፣ ወደ ስምንት ተዋጊ አውሮፕላኖች ጦራችንን ሲደበድቡ ነበር። ግብፅ አሁንም ወደ አስራ ሶስት የወታደራዊ ተሽከርካሪዎችን እቃ ጭና ወደ ሱዳን ስታስገባ ተመልክተናል የሚል ዛቻን በኤርትራ ላይ አድርሷል። ኤርትራ ከዚህ ጉዳይ የማትቆጠብ ከሆነ ቀጣይ ጊዜ ኤርትራ ላይ ነው የሚል ማስፈራሪያዎች ናቸው። እንግዲህ ጀነራል ሐምዳን ዳጋሎ በኤርትራ ላይ ዛቻ አሰምቷል። የምስራቅ አፍሪካ ቀጠና በተለይ የሁለቱ ሱዳኖች የእርስ በርስ ጦርነት ታስቦ ወዴት እየሄደ እንደሚገኝ እንግዲህ በቂ ማሳያዎች ናቸው። ይሄ ፈጥኖ ደራሽ በርካታ ቦታዎችን ተቆጣጥሮ እንደነበር የሚታወስ ጉዳይ ነው። አልፎ ተርፎ ዋና ከተማ የሆነችውንም ካርቶንም ተቆጣጥሮ እንደነበር ይታወሳል። የብሔራዊ ጦሩ መስዋዕትነትን ከፍሎ ካርቶንን አስለቅቋል። ይሁን እንጂ በአገሪቱ ውስጥ አሁንም ጦርነቱ አልቆመም። በሰው አልባ አውሮፕላኖች ጥቃት እየፈጸሙ ይገኛሉ። አንዳንድ ቦታዎች ላይ አሁንም ውጊያው የቀጠለበት ሁኔታ ነው ያለው። ምናልባት ናብይ አብይ አህመድ እንግዲህ ይሄ ሰራዊት መሸነፉን ግምት ውስጥ በማስገባት ዋናዋ ሱዳን ነምስ ስለዘራች በሀገር ውስጥ ከሚደረገው ጦርነት ጋር ይዩ በማስታየት እንግዲህ ፋኖቹ ግንኙነት ሊያደርጉ ይችላሉ። ግንኙነት ካደረጉ እና ከሱዳን ጋር የሚገናኙ ከሆነ ደግሞ ጠንከር ያለ ነገር ይመጣብኛል በማለት ዲፕሎማሲ ለማሻሻል ሄደበት ሁኔታ ነው ያለው። በርካቶቹ ጀነራል አልብርሃን ስህተት ሰርተዋል፣ እነዚህን ዲፕሎማቶች መቀበል አልነበረበትም፣ ሁሉ ነገር የአካል የሚሉት በርካቶቹ ይህን ሀሳብ አስተያየት ሰጥተውበታል። ሌላው አብይ አህመድ ለምንሰራው ስራ የዳቦ ስም እያወጡልን እያጣጣሉን ነው ብሏል። እኔ በራሴ ገንዘብ እየሰራው ነው ያለውት ብሏል። አሁንም ከውስጥም ከውጭም ነው እንግዲህ የሚታችው ነው ብሎ ጠቅላይ ሚኒስትሩ ኑግቡ ስንላቸው አራት ኪሎን የምንሰጣቸው መስሏቸው ነው ሰፍ ያሉት ብሏል። ወይም ደግሞ የተሳሳቱት ብሏል። አድማጮች ተመልካቾች፣ ይህንን መልእክት እንግዲህ ለማን እንዳሉ አልገባንም። በርካታ ተቋማት፣ በርካታ የፖለቲካ ሰው ግለሰቦች ጥሪ ተደርጎላቸው ወደ ሀገር ገብቷል። የእምነት ተቋማት ሳይቀር ኦነግም ቢሆን እንግዲህ ከአስመራ በሰልፍ የገባበት ሁኔታ ነው ያለው። ግንቦት ሰባትም እንደዚሁ በተመሳሳይ እንደዚሁ ግለሰቦች፣ የፖለቲካ ሰዎች፣ የእምነት ተቋማት ከውጭ ወደ ሀገር ውስጥ በእርቅ የገቡበት ሁኔታ መኖሩ የሚታወስ ጉዳይ ነው። መልክቱ ለማን እንደሆነ ባይታወቅም ኑ አብረን እንስራ ስንላቸው አራት ኪሎን የምንሰጥ መስሏቸው የተሳሳቱ አሉ ብሏል። በግለሰብ ደረጃም ሊሆን ይችላል እንግዲህ፣ በድርጅት ደረጃም ሊሆን ይችላል። በርካቶቹ በዚህ መልክ ወደ ሀገር ቤት መግባታቸው ሁሉም የሚያውቅ ጉዳይ ነው። በሌላ መረጃ አቶ ታዬ ደንዳኣ ወደ ማረሚያ ቤት እንዲወርዱ ተደርጓል። ዛሬ እንግዲህ ሀሳብን አብዝተው የሚፈራው ብልጽግናም አቶ ታዬን በሰበብ አሰበብ አስሯል። ከዚህ በፊት እንግዲህ ሀሳብን ስለሚፈራ አቶ ሀብቴ ርጌሳን ገሏል። እንግዲህ አብይ አህመድ እንግዲህ ታዬ ደንዳን አሁን አስሯል። ፋኖን እና ሸኔን በመደገፍ በራሳቸው ስም በተከፈተው ማህበራዊ ሚዲያ ሲያሰራጭ ነበር በማለት ነው እንግዲህ ያሰራቸው ቀደም ሲል ነጻ በተባሉበት ሁለት ክሶች በድጋሚ እንዲታዩ እየተደረገበት ሁኔታ ያለው እነዚህ ጉዳዮች ለሰኔ ሰላሳ ቀጠሮ ተሰጥቶበታል። ዛሬ በዋለው ፍርድ ቤት ጉዳይ አድማጮቻችን፣ ተመልካቾቻችን እንግዲህ አቶ ታዬ ደንዳ በኢትዮጵያ ህዝብ ውስጥ በኢትዮጵያ ውስጥ እየተደረገ ባለውና በኢትዮጵያ ህዝብ ላይ እየደረሰ ያለውን በደል በማህበራዊ ትስስር ገጻቸው በይፋ ወጥቶ ብልጽግናን ያጋለጡበትና ብልጽግና እየሰራ ያለውን እና ቀደም ሲልም ሲሰራቸው የነበረውን በውስጡ ሆነው ሲከታተሉ ስለነበረ ያጋለጡበት ሁኔታ ነው ያለው። አሁን እንግዲህ ጠንከር ያለ ነገር በታየንዳ ላይ እየመጣ መሆኑን የተገለጸው፣ ማህበረሰቡ እንግዲህ ለዚህ ሰው ድምፅ ሊሆንለት ያስፈልጋል። በሌላ መረጃ አደጋ ደግነው ቆይተዋል አደጋ ደግነው ቆይተዋል፣ በማለት በትግራይ የትግራይን ታጣቂ ለሁለት በማክፈል በአፋር ላይ በማደራጀት ልክ እንደ ኦሮሚያ እና ልክ እንደ አማራው ክልል እርስ በእርስ ለማታኮስ ብልጽግና ተዘጋጅቷል ተብሏል። ይሄ ማለት ደግሞ ትግራይን ደግሞ የጦርነት አውድማ ለማድረግ ነው ሲሉ በርካቶች ሀሳባቸውን ገልጿል። አሁን ከትግራይ ውስጥ ከአንዳንድ ቦታ ሰራዊት እየወጣ ነፃ መሬት ነው በሚል አፋር ውስጥ እየተደራጁ እንደሚገኙ የተገለጸው እነዚህ ከፒዲኤፍ ሰራዊት ውስጥ እንደዚሁም ከሌላ ሌላ ተቋማት ትግራይ ውስጥ እየወጡ በዚህ ወደ አፋር ነፃ መሬት የሚሄዱትን ብልጽግና እጁ አለበት፣ ፋይናንስ እና ሎጂስቲክም ያደርግለታል የሚሉ በርካታ መረጃዎች እየወጡ ይገኛሉ። ይሄ ሰራዊት እንግዲህ እዛ ላይ የሚከማቸው ለኤርትራም ስጋት የሆነበት ሁኔታ እና እንዲሁም ለፋኖም ስጋት ሊሆን ይችላል የሚሉ በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ፣ በትግራይ ክልል ከጎምሩክ ኬላ በስተቀር ሌላ ኬላዎች መኖር የለባቸውም ስል ጀነራል ታደሰ ወረደ አሳስቧል። ሌላ መረጃ፣ ሀሴት ደረጀ በመቶ ሺህ የሚቆጠሩ ዶላር ታገኛለች። የቆንጅና ውድድሩን በሁለተኛ ደረጃ ያጠናቀቀችው ሀሴት ደረጀ 500 ሺህ ዶላር ታገኛለችም ተብሏል። ከዚህ ውጪም ስፖንሰር በኩል ሌሎች ጥቅማ ጥቅሞችም እንደምታገኝ ተገልጿል። አሴት ደረጀ በሞዴሊስት እንግዲህ ከበርካታ ተቋማት ጋርም እየተነጋገረች እንደምትገኝና አንዳንድ እድሎችም እንደተከፍቶላት ተገልጿል። ኢትዮጵያ የሆነችው አሴት እንግዲህ በሃይድራባት በህንድ ሃይድራባት በተደረገው የቆንጅና ውድድር ነው እንግዲህ ከዓለም ሁለተኛ ከአፍሪካ አንደኛ የወጣችው። ሌላው የትግራይ ክልል የሃይማኖት አባቶች ቅዱስ ሲኖዶሱ በራያ የወሰደውን ውሳኔ ተቃውሞታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅድስ ሲኖዶሱ በማጮ ሀገረ ስብከት ሲተዳደሩ የነበሩትን ስድስት ወረዳዎችን በልዩ አደረጃጀት ተደርጎው ራሳቸውን ችሎ እንዲተዳደሩ ስል ውሳኔ አስተላልፏል። የአላማጣ ከተማ አላማጣ፣ እና የኮረም ከተማ አፍላ፣ ኦፍላ፣ ቦታ ቦታ፣ ጨርጨር ራሳቸውን ችሎ ሀገረ ስብከት እንዲቋቋምላቸው ተወስኗል። ከኢትዮጵያ ኦርቶዶክስ ተነጥለው ሀገረ ሰላማ በማለት ያቋቋሙት የራሳቸውን ተቋም እንግዲህ አሁን ለምንድን ነው ይሄ ሊሆን የሚችለው? ሲሉ እንግዲህ ቅሬታቸውን ያነሱት የትግራይ አባቶች ናቸው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መረጃዎች ቀጥታ ስርጭት እንገናኛለን። መልካም ጊዜ እንደሆንላችሁ የምመኛለው። ባሮ ሚዲያ ላይክ፣ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎች ደግሞ ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆኑ እንድታደርጉ በአክብሮት እንጠይቃለን። ከአም ጊዜም እንዲሆንላችሁ ተመኘው። ሰላም አምሹልኝ። ሰላም